ሁሉ የድሬዷ ከንቲባ ከሆንክ ድሬዷ ላይ ቁጭ ብለው ያ ሽም ተሸማቂን ሽምቅን ምናምን እያሉ ነው፣ ድሬዷ ላይ ያሉትን አንከብክበ ይዘ ያ የድሬዷ ተወላጅ ሆኖ የፋኖ ደጋፊ ነኝ የሚለውን አንከብክበ ይዘ፣ የፋኖ ደጋፊ ያልሆነችውን ያ ስም ምታወጡላት፣ ገና ለገና ለምን ከኛ ጋር አልሆነችም ወይንም ደግሞ ወይንም ጆን ዳንኤልን ምንድን ነው ምንድን ነው የሰራችሁት? ምንድን ነው እንደዚህ ቂም፣ ምንድን ነው ስራችሁ? ማሰር መፍታት፣ ማስፈራራት ነው። ያብላቸው ሕዝብ ሕዝብን ሶስት ጊዜ እንኳንስ ወይስ፣ በጥርጣሪ ሰውን በሙሉ ማስገባት፣ በጥርጣሪ ሰውን በሙሉ ማስገባት። ወለጋ ደርሶ የመጣው ይገባል፣ ጎጃም ደርሶ የመጣው ይገባል፣ ትግራይ ደርሶ የመጣው በሙሉ ይገባል መቀለ ይደርሶ ይመጣው በሙሉ ይገባል። እንደዚህ ነው የምንኖረው። ኖረው ይሄ ይሄንን ይሄ ነገር ጥሩ ነው ደግሞ። እኔ በጣም የሚገርመኝ ብልጽግና ከዚህ ጋር ግንኙነት ኡነት የለውም። ታዲያ ፖሊስ መምሪያውን ፍርድ ቤቱን የሚመራው አንተ ደግሞ ብልጽግና አይደለም እንዴ? ማንን ነው የምታደነቁሩት እናንተ? ወይስ እናንተ የሚናገራችሁ የለም። ችግሩ ተሰብስቦ ስለሚመጣብን ነው ብለን ዝም ስንል ብልጽግና ከርሳሞች ከርሳም ሆዳም ወሮ በላ ወሮ በላ ወሮ በላ። መሬት ሶስት ጊዜ የምትሸጣ አትታሰርም፣ ሰው የምትገላ አትታሰርም፣ ታክስ ማትከፍል ግብር ማትከፍላ አትታሰርም። ወጣት ይታሰራል። ለምን? እንድትፈሩ እንድትፈሩ። መከበር ነው የሚሻላችሁ፣ መፈራት አይደለም። ማንም አይፈራችሁ ይመከራችሁ ግፋቢል ስር ነው። ሌላ ምንም የምታመጣው ነገር የለም። ግፋቢል እየለቀቅም ታስራለህ። ይወለዳል፣ ያድጋል፣ እየጠላህ ነው የሚሄደው። ጥላቻ ነው የምትፈጥሩት። ጥላቻ እርግማን፣ ጥላቻ ያ እርግማን ጥላቻ። ይሄ መንግስት፣ ይሄ ስርዓት፣ ይሄ መንግስት፣ ይሄ ስርዓት እንደተጠላ ነው የምትኖረው። ለምን ወርቅ አታ ለምን ወርቅ ወርቅ አታለብስም? በእንደዚህ አይነት መልኩ ስትሄዱ በእናንተ ጥላቻ ልጆች ያድጉበታል። አንተ ትላንትና አንተ እንዳደረክበት በኢህአዴግ ጥላቻ በኃይለ ስላሴ ጥላቻ፣ በደርግ ጥላቻ እንታድገ ነው አይደለ? ዛሬ ስልጣን የያዝከው። እነዚህም ያድጋሉ። እመነኝ፣ ጊዜ ቴክኖሎጂ ነው። በደንብ ያድጋሉ ያድጋሉ። ዛሬ ጃኒ ልታስራት ትችላለ፣ ጆን ዳንኤል ልታስር ትችላለ፣ ሌላውንም ልታስር ትችላለ። ገባ፣ ፍትህ ትከለክላለ። ነገ ደግሞ በይህ መንገድ የማይከተል ሌላ ጠላት ታበጃለ። ሌላ ጠላት፣ ሌላ ልጅ ታሳድጋለ። ሌላ ጠላት ታሳድግና ታስጨርሰናል። ይሄ ነው። ምንም ሰላም አታመጡ። ምንም እንዲህ አድርጋ፣ እንደዚህ አድርጋ ቁጭ ባደረጋቸኋት ካድሬ ገባችሁ። ቁጭ ባደረጋቸኋቸው ሶሻል ሚዲያ ላይ ካድሬዎች ቁጭ አድርጋችሁ ካድሬዎችን፣ አታፍሩም፣ አታፍሩም፣ አታፍሩም። ፋኖናት ጃኒን፣ ፋኖናት አታፍሩም። እንዲ አታ ፋኖን መለየት አቃታችሁ፣ አቃታችሁ። ፋኖን አይስወር፣ አይስወር። እግዚአብሔር የስራችሁ እኛ አቅም የለንም። እግዚአብሔር የስራችሁን ይሰጣችኋል። እግዚአብሔር ያያል። ዛሬ ሰባት ዓመት ነው አይደለም ሀያ ሰባት ዓመት ይደርሳል። እግዚአብሔር ሁሉም ነገር ያያል። የእውነት አምላክ ያያል። የፍትህ አምላክ ያያል። እቺ ምድር የእናንተ አይደለችም። ይሄ ምድር የሁሉም ነው። ኦኬ። የውሸት ነው ባይብሉን የሚያዛችሁት የውሸት ነው፣ ቁርአኑን የሚያዛችሁት የውሸት ነው፣ ስርአቱን የሚያዛችሁት እግዚአብሔር ያያል። እግዚአብሔር ያል የእናቶችን ባያል የህፃናቶችን ባያያል። እቺ ልጅ ስትታሰር ታቃላችሁ? እናት አላት የምትጠይቀው ጆን ዳንኤል ማንደም የለውም። እቺ ልጅ ናት ያለችው ስንቅ እንኳን የምታቀብለው ያ የሁሉም እስረኞች እናንተ አንድ ሰው ስታስሩ ቤት ውስጥ ያስቀመጣችሁት በእስረኞች በልጆቻቸው ጉሮሯቸውን የሚደፍኑ እናትና አባቶች አሉ። ያ እናንተ ናቸው የፈጠራችኋት። እቺ ልጅ እኮ እናንተ ናቸው የፈጠራችኋት። አስተካክላ መናገር ብትችል ኖሮ ዛሬ እንደዚህ አይነት ስህተት ውስጥ አትገባም። የትላንትናው ስርዓት እኮ ነው ጃኒን የፈጠራት። ያ የዛሬው ስርዓት ደግሞ ማንን እንደሚፈጥር እናውቃለን። ባለቅ ስምኔ ለእግዚአብሔር ነው የምሰጠው። ትወድቃላችሁ፣ ትወድቃላችሁ። እግዚአብሔር ምስክርና፣ አወዳደቃችሁ መጥፎ ነው። መጥፎ አወዳደቅ ነው የምትወድቁት። ምክንያቱም እምባ አለ፣ እምባ፣ እምባ አለ። ያ ዛሬ እነዚህ ልጆች የሚሳሳቱትን ልጆች ማቃናት ነው ያለባችሁ። ያ በማሰር አይደለም፣ በመምከር በማሰቃየት አይደለም፣ በመምከር ያ ነገር ስላላወቀች እኮ ነው። ግን መማሪያ ልትሆን አትችልም። በእውነት ቅጡ ሰው፣ በእውነት ፍትህ የለም፣ ፍትህ የለም፣ ፍትህ የለም፣ ፍትህ የለም ስንል ከአብይ ጋር ልታያይዘኝ ትፈልጋለህ። እታች ያለሁ ጋር ነው ፍትህ የሌለው። ስልጣንህን የምትጠቀምበት ገባ ተውም አትሉበት ነው የምትሳደበው። ከእናንተ ጋር የምትሰራው ምናም አትያዝም። ሮማን አትያዝም። መንግስትን አዳነች አበባ ቤት እንዲህ ስታርገበግብሽ፣ ሮማንም አልያዝሻትም አብይን እንዲህ ስታርገበግብ አለት፣ እናንተ ትፈራላችሁ። የራሳችሁን ዜጋ አታከብሩም። የኢንግላንድ ፓስፖርት ትፈራለህ፣ የአሜሪካን ፓስፖርት ትፈራለህ። ጃኒ የኢትዮጵያ ፓስፖርት ነው ያላት፣ አትፈራትም። ልጅ ናት፣ አትፈራትም፣ አትፈራትም። ይሄ ነው ንቀታችሁ። የራስን ዜጋ አታከብርም ስል አታከብርም። አታውቅ አንተ ሳቅ ቦርኮ፣ አንተን እኔ አይደለውኝም። መሬት ሽጣ ነው የምትኖረው፣ ሰርታ አይደለም የትኛው ነው የትኛውም ፈጥረህ ነው ምን ፈጥረህ ምን ሰርተ ነው ድንጋይ ተሸክመ ነው ድንጋይን የሚሸከመው ምስኪኑ ነው አንተ ኮትና ሱሪ ልበስና እዚጋ ቁጭ ብለን የሀገርን ሀብት ሽጥ ሽጥና ለቤተሰቦችን መኪና ግዛ ከዛ የበለጠ ምንም ነገር አታደርግም ጭንቅላት አይደለም እያደረክላችሁ ያለው ሁላችሁም ሌቦች ናችሁ ሌቦች ናችሁ ሌቦች ናችሁ ሀገር አደለም እያስተዳደራችሁት ያላችሁት ሌቦች ናችሁ ስንላችሁ በስነ ስርዓቱ ሌቦች ናችሁ እኔ የማንም ድርጅት ደጋፊ አይደላችሁም። ለሀገራችሁ በስነ ስርዓታችሁ እውነት እናንተ ፍትሃዊ አይደላችሁም። ፍትሃዊ አይደላችሁ። ያ ይሄን ፋኖ ከሆነች ብር ምታመላልስ ከሆነ ምታመላልስ ከሆነ ለምን የድሬዷ ሪኮርድ እስከሚወጣ ድረስ ጠበቅ? የድሬዷ